በመንበረ ጵጵስናቸው ነው። በሰላም አሉ። ይህ ነገር እውነት እንዳሉንና ቤተሰቦቹም ይህን ጉዳይ እንደማያውቁት ከቤተ ክርስቲያኗ ተጠየቀ የተባለውን ገንዘብ ቤተሰቧ እንዳላወቁት አርቲስት ጓደኞቿ። ይሄ በምስሉ የምታዩት ራቼ ይባላል። የአባ በራሱ መንገድ መራኝ እና ክፉ ቃል ከአንደበቴ ቆሻሻ ንግግራችሁ ዋጋ ያስከፍላል። መሬት ላይ ሻሸመኔ ላይ እኔ እህትና ወንድም ተገለዋል። ጆከር የሆነ ጊዜ ቅርብ ጊዜ ላይ የእሱ የሚላውን ቃልን ያልተጠቀመው ጆከር አንተ ኢትዮጵያ ገብተህ ነበር። ኢትዮጵያ በገባህበት ጊዜ ሰላም ሰላም፣ ጤና ይስጥልኝ ቡድና፣ የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምናላችሁ እንደምን ስቆያችሁ፣ አለው እግዚአብሔር ይመስገን፣ ባላችሁበት ሰላም የክርስቶስ ይብዛላችሁ። የተዳችሁ ውድቶቻችን ዛሬም በድጋሚ በአዳዲስ መረጃዎች ተመልሽ መጥቻለሁ። በዛሬ ጊዜ የምንመለከተው እንግዲህ ብፁዕ አባታችን አቡነ ኤልያስ የሰሜን ወሎ ሀገረ ስብከት ሊቃነ ጳጳሳት ታፍነዋል የሚል መረጃ በስፋት እየተሰራጨ የነበረና እውነት ብፁዕ አቡነ ኤርሚያስ ታፍነዋል የሚለውን አብረን እናያለን። እንዲሁም ነፍስ ይማር እና እንግዲህ ሰሞን ቤተ ክርስቲያን ያላለችውን ብላለች እያሉ ቤተ ክርስቲያን እንድትጠላ ሲያደርጉ የነበሩ ግለሰቦች አልተሳካላቸው። ቤተ ክርስቲያን የገሃነም ደጆች አይችሏትም፣ እንኳን እናንተ የፍኝት ልጆች ሆነተላቸዋለኝ። የአርቲስቱ ቤተሰቦች በዚህ ሰዓት ወጥተው ቤተ ክርስቲያን ምንም አይነት የመቃብር ገንዘብ ጥያቄ አልጠየቀችንም፣ እኛም አልጠየቅንም፣ እዛ ሄደን ሲሉ መስክረዋል። ወጥተው ነገር ግን ቅድስት ቤተ ክርስቲያን ለማንቋሸሽ ሲሞክሩ ቤተ ክርስቲያን እንድትጠላ ሲያደርጉ የነበሩ በጣም ብዙ ማህበረሰብ ስለነበሩ ይህ ምላሽ መስጠት ግዴታ ስለሆንባቸው ወጥተው መስክሯል። የማስደምጣቸውና በተጨማሪ አንድ መረጃ የወጣ አንድ ቪዲዮ አለ። እንግዲህ ራሳቸውን ደብቀው እዚህ ኢትዮጵያ ያሉትን እህት ወንድሞቻችን ለማባላት የተነሱ እጅግ አፀያፊ ሰዎች አሉና አስፈላጊውን እርምጃ ሊወስድባቸው ይገባል ብዬ አስባለሁ። ይህም መረጃ ማስደምጣቸው ይሆናል። ልናልፎ የማይገባ የማይቻል መረጃ ስለሆነ እንደዚህ ያሉ ግለሰቦችን ልንቃወማቸው ይገባል ብዬ አስባለሁ። በቅድሚያ ግን ወደዛ ከመሄዳችን በፊት ወንድማችን ባሮክ 21 ሁላችሁም እንደምታውቁት እንኳን ደስ አለ ልንለው ይገባል። ይህም ቪዲዮ አይተን እንመለስና እንኳን ደስ አለ እንለዋለን። ቪዲዮ ላይክ እያደረጋችሁ ጀምሩ፣ ቻናላችን ሰብስክራይብ እያደረጋችሁ ቤተሰብ ጋብዛቸዋለሁ። እስኪ ወደ ወንድማችን አንድ ሚሊየን ፎሎወርስ ወንድማችን ብሩኬ ስጋ አንድ ሚሊየን ፎሎወር ገብቶልናል። በዚህ ደረጃ እስካሁን ድረስ ክብር ፍቅር ያልሰጠዋችሁ በተመሳሳይ እዚህ ፎሎወር ላይ የደረሳችሁ ከነአን ኪያ፣ ሚኪ እንዲሁም አኬ በጣም ይቅርታ ጠይቃለሁ። ይህ ቪዲዮ ለእናንተም ይሁንልኝ። ሌላም የረሳውት ካለ ባህሩ ሰፊ ነው እና ሌሎችም ሊኖሩ ይችላሉ። ለእናንተ ጭምር ማለት ነው አለሙ ፎሎወርን ለልዩ ልዩ ነገር ይጠቀምበታል፣ ሀብት ዝና ለማትረፍ ማለት ነው። እኛ ግን ልንከብርበት ሳይሆን ቅድስት ቤተ ክርስቲያን ልትከበርበት ይሆናልና መሰባሰባችንን ፎሎወር ሳይሆን ቤተሰብ ብለን እንጠራዋለን። ወንድማችን ብሩኬ ስጋ እዚህ ስለደረስክልኝ ምን ያክል ደስ እንዳለኝ አታውቅም። ከዚህ በላይ ይገባሃል፣ ክበርልኝ፣ ከፍ ከፍ በልልኝ። ሁላችሁም የተዋህዶ ልጆች እንዲህ ያሉ ወንድሞችን በማበረታታት ዛሬም እንዲሁ እንድትቀድሙና እንድትታትሩ እንድትለፉ አደራ ለማለት እወዳለሁ። እግዚአብሔር ይመስገን በስሙ መስራት። ኦኬ ጋይስ፣ እንግዲህ እንዳያችሁት በጣም እጅግ የምንወደውና የምናከብረው ባሮክ ሃይ አንድ ወንድማችን በዛሬው ዕለት እንግዲህ 1 ሚሊዮን ፎሎወር መግባቱን አስመልክቶ ወንድሞቻችን ጋር እጅግ ደስ የሚል ቆይታ ነበረ። እውነት ላቸዋለሁ ሁላችንም እንኳን ደስ አለ ልንለው ይገባል። አሁን ቀጣይ መረጃ ማስደምጻቸው እንግዲህ ሰሞኑ ቅዱስ ቤተ ክርስቲያን እየታማችበት ያለ ጉዳይ ከራሷ ከአርቲስቷ ቤተሰቦች መገለጫ ሰጥተዋል። ስሳምታኝ ነበረ ስነ ወደ ቀጣይ ቪዲዮ እንሄዳለን። ተከታተሉ። ከቅድስ ስላሴና ከአርቲስት ፍሬ ህይወት የቀብር ስርዓት ጋር በተገናኘ ብዙ ውዝግብ ስትሰሙ ከርማቸዋል ይህ ነገር እውነት እንዳልሆነና ቤተሰቦቹም ይህን ጉዳይ እንደማያውቁት ከቤተክርስቲያኗ ተጠየቀ የተባለውን ገንዘብ ቤተሰቧ እንዳላወቁት አርቲስት ጓደኞቿ እንዳላወቁት አዲስ እንደሆነ ተናግረዋል ያው ሙሉን ቪዲዮ ያዩታል በደንብ ማብራሪያ የተሰጠበትን ማለት ነው ቅድስ ስላሴ ቤተክርስቲያን ምንም አይነት የገንዘብ ጥያቄ አላነሱብንም ሙሉ ፈቃደኝነት ነው የፈቀዱት ከዛ ግን ቀብር ስነስርአቱ እዛ ሳይሆን ቀጨኔ እንዲሆን የተደረገበት በእለቱ የእሬቻ በዓል ስለነበረ፣ እሬቻ በዓል ዋዜማ ነው። ወደዛ አካባቢ አራት ኪሎ ና ስድስት ኪሎ ማለፍ ደህንነት አንጻር ጥሩ አልነበረም። እና ያንን በማስመልከት የተወሰነ ሰው ነው መቅበር የሚችለው ሲባል ብዙ ሰዎች ነው ወዳጆቿ እንደምታውቀው ነው ፍርዬ ና ገንዘብ ተጠይቀ የተባለው ነገር የለም። እኛ ቤተሰቧ የሚያውቀው ነገር ነገ ደንግጠናል። ስናየውም ገንዘብ ተጠይቀ የተባለው ነገር ሲሰማ በራሱ ቤተሰቧም ላይ ቁጣ አስነስቷል። የእውነት ተጠይቆ ቢሆን ኖሮ ራሱ ያንን ማድረግ ይችላል።

ወዲያው ነው። ከዚህ በፊት ለገቢ ማሰባሰቢያ የቤተ ክርስቲያኑ ገቢ ማሰባሰቢያ ላይ ፍሪጅ አብራን ሰርታ ስለነበር ያንን ስንገልጽላቸው እንደውም በጣም ነው ደስተኛ የሆኑት። ያ ብቻ ሳይሆን ኦርቶዶክስ መሆኗ የቤተ ክርስቲያን የራሷ የእንስሳ አባት ወረቀትም ስላላት ያንን ሰምተው እነሱ ፈቃደኞች ነበሩ እና ይሄ በፍጹም ከእውነት የራቀ ነገር ነው። ምናልባት የቤተሰቡም ንግግር የጓደኞቻም የአርቲስት ጓደኞቻው ንግግር ስላለ ሙሉን ቪዲዮ እኔ ዩቲዩብ ቻናል ላይ እኔ ፕሮፋይል ባዮ ላይ ታገኝታላችሁ። ጋይስ እንደሰማችሁት ነው። ይህ ጉዳይ እንግዲህ ቅዱስ ቤተ ክርስቲያንን ባልሰራችሁ ሰርተዋል ተብሎ ሲነገር የነበረ በተለይ በሌላ ቤተእምነት ጋዜጠኞች ቅዱስ ቤተ ክርስቲያን እንድትጠላ ሲደረግ የነበረ ሴራቸው እንደምታዩት ከሽፏል ማለት ነው። ከአርቲስት ዋቢ ሰዎች እንዲሁም ከጓደኞቿ እንደዚህ ያለ መረጃ እየወጣን ያለው። ቅዱስ ቤተ ክርስቲያንም ከዚህ ቀደም አንድ አጋሮቻቸው ነበረ ደብዳቤ አወጣ ይህ ነገር ፍጹም ስህተት እንደሆነ ተናግራ ነበረ። እንግዲህ ይህ ነው ቅዱስ ቤተ ክርስቲያን ምንም አይነት ነገር ያደረገችው ነገር የለም በዚህ ጉዳይ ማለት ነው። ነገር ግን እነሱ ቤተክርስቲያንን እንድትጠላ ለማድረግ ብዙ ጥረት ሄደዋል። ነገር ግን ቤተክርስቲያን ማንም ቢሆን ሊያፈርሳት አይችልም። በእንደዚህ ያለ ነገር እንኳን እነሱና የገሃነም ደጆች እንኳን ቅድስት ቤተክርስቲያንን አይችሏትም ማለት ነው። ህዝብ ትቼ እኔ ወደ የትም ወደ የትም አልሄድም። የፌስቡኮችና የሌሎች ወሬ ነው። ገዳሚ ይከዳል እንጂ ወደ አሜሪካ ወደ አውሮፓ ከዚህ በኋላ እጅ ሲያምርብኛል። ሶስት ከእውነት የራቁ ሐሰተኛ የዜና ዘገባ ስርጭቶች እባካችሁም የም ቪዲዮ ሼር፣ ኮፒ ሊንክ አድርጉልኝ። ምክንያቱም እንደዚህ ያሉ የሐሰት ዜናዎችን እየፈበረኩ የሚነዙ አካላት በዓላማ ያንን ስለሚያደርጉ ማስታገዝ ስለሚያስፈልግ፣ በቅድሚያ ብፁዕነታቸው አቡነ አብርሃም ከአገር ሊሰደዱ ነው እየተባለ የሚሰራጨው ዜና ዘገባ ውሸት። በሁለተኛ ደረጃ ብፁዕነታቸው አቡነ ኤርሚያስ ታገቱ እየተባለ የሚወራው ሞሬ ውሸት በሶስተኛ ደረጃ በቅድስት ስላሴ ካቴድራል ለቀብር ስፍራ 500 ሺህ ብርና ምናምን ተጠየቀ እየተባለ የሚነዛውም ነገር ውሸት። ሶስቱም በዓላማ ነው የሚነገሩት። የብፁዓን አባቶች ምናልባት ብፁዓን አባቶች ከሚናገሯቸው እውነቶች አንጻር እንዲያ ቢሆኑ እንኳ ህዝቡ ምን አይነት ምላሽ ይሰጣል፣ ሙቀት እንለካ በሚል የሚነዛ የሚፈበረክ የወሬ አይነት ነው። በዛኛው ደረጃ ደግሞ የስላሴ ካቴድራል ይህን ያህል ብር ጠየቀ ተብሎ ህዝቡ እንዲደነግጥ፣ ነገ የት ነው የምቀበረው? ማህበራዊ ጉዳይ ለህዝቡ ያስጨንቃልና፣ ቤተክርስቲያን በዛ ደረጃ እንዳትታመን ለማድረግ የሚሰራ ዜና ዘገባ ነው። ሁሉም ምዕመን ይህንን አውቆና ተረድቶ እንደዚህ ያሉ ወሬዎች ሲናፈሱ ከየትና ወዴት እንዴት የሚለውን በደንብ አጣርቶ እንዲሰማና እንዲያሰራጭ በተትና ለመጠየቅ ወዳለ ጋይስ እንደሰማችሁት እነኚህ ሶስት መረጃዎች ሰሞኑን በስፋት ሲንሸራሸሩ የነበሩ ሀሰተኛ መረጃዎች ናቸው። ለምን እነኚህ መረጃዎች በዚህ መልኩ ለመነገር እንዳስፈለገን አላቅም። ነገር ግን ሶስቱም ውሸት እንደሆኑ ወንድማችን ቴዶ ዘሩፋኤል በደንብ አድርጎ ነገሩን እንደምታዩት ከነ ማስረጃው ጭምር ማለት ነው። በጣም እጅግ የሚያሳዝን ነገር ነው። ነታቸው ላይ የተደረገ ያለው ነገር አሁን ቀጥታ የምወስዳችሁ እንግዲህ በመንገድ ላይ የሚሰብክ አንድ ፓስተር ካህናትን እየገፈተረ የሚያሳይ ቪዲዮ ወጥቷል እና ይህም ቪዲዮ በጣም ብዙ ኦርቶዶክሳን አስቆጥቷል። እስኪ አይተነው እንመለስ እና ሀሳብ እንሰጥበት ይሆናል። በኢየሱስ ምን አለ? ኢየሱስ ይረግጣል። ምን አስደረገጠው? በኢየሱስ ነው የዘላለም ይሁን በኢየሱስ ነው። የተወደዳችሁ ውድ ክርስቲያኖች ኦርቶዶክሳውያን ሁላችሁም ይሄንን ቪዲዮ በተቻላችሁ መጠን አሁን ኃይል ስጡልኝ። የምትችሉ ሰዎች ሁላችሁም አምስት አምስት ጊዜ ሼር አድርጉልኝ። እውነት ህግ ካለ እውነት የህግ አካላቶች ካሉ ይህ ነገር ለኢትዮጵያ ህግ አካላቶችና ለኢትዮጵያ ኦርቶዶክሳውያን የህግ ባለሙያዎች እንዲደርስልኝ እፈልጋለሁ። ሁልጊዜ መንገድ ላይ አገልግሎት ይወጣሉ፣ ፕሮቴስታንቶች ይታወቃል፣ የጎዳና ስብከት በሚል ይታወቃል። ነገር ግን ታክሲ ላይም፣ ገበያ ውስጥም፣ ሌላም አንዳንድ ሰዎች ደግሞ በራሳቸው መጠን ወይም ደግሞ ሥራቸውን ለመስራት በሚንቀሳቀሱበት ሰዓት ላይ እንደዚህ መንገድ ላይ እያደረጉ ዝርፊያን ሚመስል ስድብን የሚመስል እና ለራሳቸው ወንጌል የሰበኩ እየመሰላቸው ወንጀልን የሚሰሩ ሰዎች በሕግ መጠየቅ መቻል አለባቸው። እኛ አባት ወደ መንገዳቸው እየሄዱ ነው። በሐዋሳ ከተማ የሚገኝ አገልጋይ ነው ይሄ ኦልሞስት፣ በፕሮቴስታንቱም እሳቸውም የሐዋሳ መዳን ያለም ቤተክርስቲያን አገልጋይ ናቸው። እሳቸው ወደ ለት ተግባራቸው እየሄዱ ነው። እሱ ደግሞ የጎዳና ሰባኪን እያለ በኢየሱስ መን እያለ አባታችንን ያስጨንቃቸዋል። እሳቸው ወደ መንገድ እየሄዱ ነው። አሁን ወንጀል እየሰራ ነው ወንጌል እየሰራ ነው ያለው። ለምንድን ነው ይህ ነገር መንግስት ሁልጊዜ ዝም የሚለው? በዚህ ላይ ደግሞ መንግስት ብቻ አይደለም የቤተክርስቲያን የህግ አካላቶች እንደዚህ አይነት ነገር ላይ አንዱ አንዱን እያከበረ እንዲሄድ፣ የሃይማኖት እኩልነት እንዲኖር፣ የሃይማኖት መቻቻል እንዲኖር ለምንድን ነው ከስድብ ከትችት እየወጡ ትክክለኛውን የሆነ ነገር እንዲያደርጉ የማታደርጉልን? ይህ ወንጀል ነው ወንጌል አይደለም። ባካችሁ ሼር አድርጉልኝ፣ ለሚመለከተው አካል ይድረስ። ጋይስ እንግዲህ እንዳያችሁት ነው፣ ወንጌላዊውን ወንጀል ምን እየሰራ እንደሆነ የፓስተር አይታወቅም። እኚህን የኦርቶዶክስ ቤተክርስቲያን አገልጋይ አባታችንን በእንደዚህ አይነት መልኩ እያሰቃያቸው ነው የሚገኘው። እውነት እላቸዋለሁ ምን የሚሉት አሁን ድፍረት ነው። በዚህ አውራ ጎዳና ላይ እነሱ ወደ አገልግሎት በሚሄዱበት ሰዓት ጠብቆ የአገልግሎት ዛጋ ቁጭ ብለው ከአንተ ጋር ይከራከሩ ወይስ የቤተ ክርስቲያን አገልግሎት ስርዓት አቋርጠው ከአንተ ጋር እዚህ ጋር ምን እንዲያደርጉ ነው የፈለከው? ባካችሁ ፕሮቴስታንት አማኞች፣ በተለይ እዚህ ጎዳና ላይ ወጥታችሁ እናገለግላለን እያላችሁ የህዝቡን ጆሮ የምታደነቁ ፓስተሮች ባካቸው፣ ክብራችን ጠብቁልን። ጆከር አንተ ኢትዮጵያ ገብተህ ነበር። ኢትዮጵያ በገባህበት ጊዜ ፋኖ ትግል ላይ ነው አይደለ? እንዴት አንተ አማራን የምትወድ ከሆንክ ለአማራ ሞታለሁ የምትል ከሆንክ ኢትዮጵያ በገባ ጊዜ እንዴት ፋኖን አልተቀላቀልክም? ያውም አዲስ አበባ ነኝ ብለህ ቪዲዮ ሳትታይ በመኪና እየነዳህ ከጓደኛ ጋር ምን ስታረጉ ነበር? ፈታ ስትሉ ነበር። አንተ እውነት የአማራ ወዳጅ ከሆንክ ለአማራ ታገላለሁ ካልክ አጋጣሚውን አግኝተህ ከፋኖ የምትቀላቀልበት አጋጣሚ ተፈጥሮልን ጥለህ አይደል እንዲወጣ ጥለህ አይደለም ወይ የወጣው? ስለዚህ እንዴት ነው የአማራ ታጋይ ነው ብዬ አንተም በአማራ ስም ማይ እስኪ ጠይቁት የአማራ ልጆች ይሄን ነው መጠየቅ ያለበት። እዛ ሆነ አጋጣሚውን አግኝተን ከፋኖ የምትቀላቀልበት መንገድ ተመቻችቶልህ ገብተህ ከአማራ ጋር መሆን ሲገባ ጥለህ ወደ ሌላ ሀገር ሄደህ አሁን ሌላ ሰዎችን ሰውም ያውቀህ የአማራ ታጋይ እንደሆንክ አድርጎ ነው። ራቼ እንገላለው ስትል የአማራ ልጆች ገዳይ ናቸው እንዲባሉ የምታረቀው ለምን? የአማራን ህዝብ ታሰድባላችሁ? ለምን ለምንድን ነው የምታሰድቡት? የአማራን ህዝብ ለምን ብለ ምን ታሰድቡታላችሁ? እውነቴ ነው የምልህ ባክግራውንድ ኤጁኬሽናል ባክግራውንድ የለህም ስለ ፖለቲካ ግን ሰዎችን አሁን ተስ የሚባለንም ደቡብ የደቡብ ልጅ ያለውን ጀርመን አስገድላለሁ ይለዋል። የሆነን ስም አስገድላለሁ ትላለህ። አማራን ማዋረድ እንደሆነ እንዴት ነው የማይገባ? በአማራ ህዝብ ላይ እየተጫወትክ አይደለም ወይ? አሁን ደቡብ ላይ ተስን የሚወዱት ሰዎች፣ የተስ ዘመዶች ኧረ እናንተ የምትገሉ ናችሁ ብለው የአማራን ልጅ ጭጭ ቢያደረጉ ምን ታመጣለ? ጋይስ እንደሰማችሁት ይሄ ቪዲዮ እንግዲህ ሰሞኑ በጣም እጅግ መነጋገሪያ ሆኗል። በተለይ በቲክታክ ፕላትፎርም ላይ በጣም ቫይራል እየወጣ ያለ ነገሮች በጣም ሰፋ እያሉ ነው የሚገኙት። እና ስለዚህ እኛ አንዳንድ ሀሳብ ብንሰጥበት መልካም ነው ብዬ አስባለሁ። እንደ አንድ ኢትዮጵያዊ እንደዚህ ያሉ ነገሮች ስናይ ማለፍ መልካም አይደለም። መልካም የሆነው መልካም ነው። እንደዚህ ያሉ መጥፎ ነገሮችን ደግሞ እንደዚሁ ለህዝብ እያወጣን ጥሩ አይደሉም፣ መጥፎ ናቸው። እንደዚህ ያሉ ነገሮች መሰራቄት የለባቸውም ብለን መቃወም ግድ ይለናል ማለት ነው። እንደሰማችሁት ጆከር የሚባል ግለሰብ ራሱን ማንነቱን ደብቆ ለአንድ ብሔር እታገላለሁ ብሎ የቆመ ግለሰብ ነው። ነገር ግን እያደረገ ያለው ነገር በአሁኑ ሰዓት ያን እሞትለታለሁ እታገለታለሁ ለሚለው ብሔር ራሱ ጥፋት ነው የሆነው። አሁን በሚያደርጋቸው ንግግሮች፣ በሚሰራቸው ስራዎች ሰሞኑን ሪቺ እንደዚህ ያደርጋሉ። ቃላቱን ራሱ በዚህ በሚዲያ ላይ ለመጠቀም በጣም እጅግ የሚያጸይፍ ቃላት ነው እየተናገረ ያለው እና እሱ እዛ ማንነቱን ደብቆ እዚህ ያሉትን ኢትዮጵያዊ እህት ወንድሞቻችንን ባላት የሚያደርገው ጥረት ነው ትላቸዋለ። በጣም እጅግ የሚያሳዝን ነገር ነው። ይህን ነገር ሁላችንም ልናወግዘው ይገባል ብዬ አስባለሁ። ራቼ የሚባለው ወጣት እንግዲህ በቲክቶክ ፕላትፎርም ላይ ሁላችሁም ታውቁታላችሁ ብዬ አስባለሁ። እጅግ መልካም የሆነ ሰው መልካም የሆነ ወጣት ነው። እስካሁን ድረስ እንደዚህ ያለ ንግግር ሲያደርግ አይቸው አላቅም። ነገር ግን በዚህ መልክ መጥቶ ይህ ማንነቱን ደብቆ ማንንም የማይወክል ግለሰብ አንድ ብሔርን ከአንድ ብሔር ሊያባላ አይችልም። ልንቃወሙ ይገባል ብዬ አስባለሁኝ። በጣም እጅግ የሚያስጠላ ነገር ነው እያደረገ ያለውና ቆሻሻ ንግግራችሁ ዋጋ ያስከፍላል። መሬት ላይ ሻሸመኔ ላይ እኔ እህትና ወንድም ተገለዋል። ጆከር የሆነ ጊዜ ቅርብ ጊዜ ላይ የሱ ሚላውን ቃልን ያልተጠቀመው ቆርጣ አምጣልኝ ብሎ የዛን ጊዜ ማለት ነው የዛን ጊዜ ወንድምና እህት ሞተዋል። ሁለት ሰው ሻሸመኔ ተወልዶ ያደጉን አማራዎች፣ አያችሁ እናንተ ተደብቃችሁ ወይ ፎቶ የላችሁ ወይ ማንነት የላችሁ በዚህ ማህበረሰብ ተደብቃችሁ የምትተፉት መርዝ ማለት ነው። በቪዲዮ ወጥቶ ተናገር። አየቀ አሁን ዳሊቻ በቪዲዮ ወጥቶ ይሳደባል፣ አፉን ይከፍታል። ለእኔ በቃ ወንድ ኮንክ እንደዛ ነው። በቃ ወንድ ስትሆን ና በቪዲዮ ህብረተሰብ ህዝብን እንደ ህዝብ የሚሳደብ ሰው ማለት ነው። በቪዲዮ መውጣት ነው ያለባችሁ። ያንን ህዝብ እያስጨረሳችሁት ማለት እያስገደላችሁት። ያንተ ቤተሰብ ሰሜን ውስጥ ሊኖር ይችላል። ገባት ኦኬ፣ ሰሜን ውስጥ ይሆናል ወይም ወሎ ወይም ጎንደር ሊሆን ይችላል። ኦኬ፣ ከክልሉ ውጪ የሚኖረው አማራ ግን ማለት ነው መደበቂያም የለው መሮጫም የለው መሄጃም የለው። አንተ በአረቄክን ጠጥተክ ተደብቀክ ሽሻክን እያጨስክ ምትደነፋው ንግግር ማለት ነው ምስኪኑን ዋጋ ያስከፍለዋል። ይህንን ያላወቃችሁ ደንቆሮ ደግሞ አላችሁ። ጀግና ነው ጀግና ነው ጋይስ እንግዲህ ታችን እየተናገረችው ያለችው ነገር ትክክል ነው ብዬ አስባለሁ። ሰሞኑ እንግዲህ በቲክቶክ ፕላትፎርም ላይ እንደዚህ ያለ ግርግር ተፈጥሮ ነበረ። ጆከር የሚባል እንግዲህ ማንነቱን ደብቆ አንድ ብሄርን እወክላለሁ የአማራ ብሔርን እወክላለሁ፣ ደግፋለሁ፣ የአማራ ፖለቲከኛ ነኝ ብሎ ነገር ግን ለአማራ ህዝብ የማይጠቅም ምንም አይነት ፊንጭ የሌለው ነገር ህዝብ ከህዝብ እንዲባላ፣ ወንድም ወንድን እንዲባላ እሱ ተደብቆ በውጭ ሀገር የሚያደርግ ሴራ እየሰራ ነው ያለው። እውነት ላቸዋለሁ ይሄ ግለሰብ ማለት ነው ስለዚህ እና ለተባነኑ ይገባል። ይህን ሰው እየተከተላችሁ ያላችሁ ውድ ኢትዮጵያውያን መሳደብ ነውር ነው፣ ነውር ነው። እንደዚህ እየተባልኩ ነው ያደኩት። ሰውን አለማክበር የሰውን አለማክበር ነውር ነው። ራቼ እንደዚህ እንደዚህ ነው የሚደረገው። ራቼ የሰው ልጅ በምድር ሲኖር ከአንደበቱ መውጣት ያለባቸው ቃላቶች እነዚህ እነዚህ እነዚህ ናቸው። ራቼ እንደዚህ ያሉ ነው ቢያሳደጉኝ ቆንጥጠው እኔ ተወልጄ ያደግኩበት ማህበረሰብ ማለት ነው። ይሄ ትክክል ነው፣ ይሄ ትክክል አይደለም፣ ይሄ ትክክል ነው ሶ መሰረታዊ የሚባለውን አንድ ጤነኛ አይምሮ ያለው ሰው በህይወቱ ኤክስፒሪንስ ሊያደርግ የሚገባውን አስተሳሰብ እያስተማሩ ስላሳደጉኝ እነዚህ ስድቦች እኔ ውስጥ የሉም። እራሱ መንገድ መራኝና ክፉ ቃል ከአንደበቴ ሊወጣ አይችልም። የራሱ የዛ ማህበረሰብ የራሱ መንገድ ምንድን ነው? ስድብ ነውር ነው። ይሄ ነው መንገድ። በቃ ስድብ ነውር ነው። ከሰው ጋር በሰላም ኑር። ሁሉም ወንድም ነው። የሰው ልጅ ሁሉ ወንድም ነው ካለህ፣ የተቸገረን ትረዳለ። የሰው የሆነን ነገር መንካት ነውር ነው። እንደዚህ እያለ ነው በራሱ መንገድ የመራኝ። ከዚህ ከዚኛው ከዚኛው የህይወት መርህ መውጣት አልችልም፣ እኔ ፐርሰናሊ ነው። ልዩነቱ ይህ ነው። ከችግኝ ነው የተጣመመው ለማለት ነው። እሱ በቃ ተው ተው፣ ከኔ ጋር በቃ እኔ ደስ አይለኝም። በእኔ የተነሳ የሆኑ እንትኖች፣ ውዝግቦች ሲፈጠሩ ደስ አይለኝም። እስከ ዛሬ ዝም ምለው ለዛ ነው። ባይዘ እስከ ዛሬ ራቼ ተው የሚል ቴክስት እየገባልኝ ነው ጌታ ማለት በቃ በቂ ነው እየተባልኩ ነው። ይሄ በምስሉ የምታዩት እራቼ ይባላል የአባደዳ ልጅ የኦሮሞ ልጅ ነው። ኦሮሞች እንደ አይናቸው ብለን የሚያዩት በጣም የሚወዱት ወጣትና ፍቅር ሰባኪ ፍቅር አስተማሪ የሆነ የኦሮሞ ልጅ ነው። ከኦሮሞም አልፎ ተርፎ ለኢትዮጵያውያን በሙሉ ፍቅር የሚሰብክ ልጅ ነው። ነውና እንግዲህ በጥቅሉ በጣም ብዙ ቪዲዮዎች እየተሰሩ ነው ያሉት። ስለዚህኛ ደግሞ ምን ማድረግ አለብን ወደሚለው ስንሄድ ባጭሩ በጥቅሉ ይህ ግለሰብ ማንኛውንም ብሄር የማይወክል ለራሱ የሚጣጥር በአንድ ብሄር እየነገደ ያለ ነገር ግን ለዛ ለብሔር የማይጠቅም ያንኑ ብሄሩን ሊያስገድል የተነሳ አውሬ ጨካኝ ግለሰብ መሆን ተረታችሁ ይህን ግለሰብ ልታወግዙት ይገባል። እያደረገ ያለው ነገር እሱ እዛ ጋር የተንቃደደው አፍ እዚህ ጋር ለእኛ እህት ወንድሞቻችን ሞት ያመጣልና ልንቃወሙ ይገባል ብዬ አስባለሁ። ስለዚህ እንደዚህ ያሉ ነገሮችን ደግሞ ያየን ዝም ማለት መልካም አይደለም ብዬ አስባለሁ።